ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች በያላችሁበት እንደምናላችሁ። በዛሬው ቪዲዮ ደግሞ እንደ ከዚህ ቀደሙ ለእናንተ የሚጠቅም ቪዲዮ ይዘላችሁ መጥቻለው። ቃላት ምስረታ ቃላቶችን ከኩኪካ በእነዚህ በአራቱ ፊደላት እየመሰረትን እንወያያለን ማለት ነው። ወደ ቪዲዮ ከመግባታችን በፊት ዩቲዩብ ቻናሉ ላይክ፣ ሰብስክራይብ፣ ሼር አድርጉ። እሺ፣ የመጀመሪያው ከኩ ኪ ካ ከከስ ከካ፣ በአራቱ ክፍል አንድ ላይ ክፍል ሁለት ደግሞ ኬ ክ ኮ በሶስቱ ይዤላችሁ እመጣለሁ። እሺ የመጀመሪያው ከ ሰ ል ከሰል ከሰል። እሺ ሁለተኛው

አራተኛው ከዚህ ከዚህ ከዚህ ከዚህ ስለዚህ ፊደል ከን ተጠቅመን ከሰል፣ ከፈተ፣ ከድር እና ከዚህ የሚሉ አራት ቃላቶችን ባለ ሶስት ፊደል ሁሉም እንደምናያቸው ከ ከ ከብ በከነ የሚጀምሩት ማለት ነው። መስርተናል። እሺ ወደ ኩ ስንሄድ ሁለተኛዋ ኩራ ዝ ኩራ ዝ ኩራዝ ኩራዝ

ኩናማ፣ ኩናማ፣ ኩናማ። ስለዚህ እዚህ ጋር ደግሞ እንደምናያቸው ኩራዝ፣ ኩራት፣ ኩባያና ኩናማ የሚሉትን ፊደል ኩን ተጠቅመን መስረታናቸዋል። እንደምናያቸው እዚጋ ሁሉም የጀመሩት በፊደል ኩ ነው ማለት ነው እዚህ በፊደል ከነበር የጀመሩት። ስለዚህ አራት ቃላቶችን መስርተናል። ወደ ሶስተኛው ስንሄድ ሶስተኛ ደግሞ ፊደል ኪ ናት። ኪ ራ ይ ኪ ራ

ኪዳን ኪዳን ኪዳን ኪዳን። እሺ እዚጋ ደግሞ ሶስተኛ ላይ ኪራይ፣ ኪሳራ፣ ኪሮስ እና ኪዳን ፊደል ኪን ተጠቅመን መስርተናል። ሁሎችም በፊደል ኪን የሚጀምሩት ፊደል ኪን ተጠቅመን የተመሰረቱት ማለት ነው። እሺ የመጨረሻው ካ አራተኛ ፊደል ካ ካ ለ ው ካለው ካ ለ ው ካለው ካ ን ት

ካዝና ካዝና ካዝና ካዝና ይላል ማለት ነው። እዚህ ጋ ደግሞ ካለው ካምብ፣ ካጥር እና ካዝና ፊደል ካን አራተኛ ተጠቅመን ነው የመሰረት ናቸው። እንደምናያቸው ሁሎችም የሚጀምሩት በፊደል ካናው ማለት ነው። ስለዚህ ከ ከ እስከ ካ በአራቱ አራት አራት ባለ ሶስት ፊደል ቃላቶችን እየመሰረትን አየን ማለት ነው። ሌሎችንም እየመሰረትን በዚህ መልኩ ማየት እንችላለን። በቀጣይ ክላስ ደግሞ ይጀላችሁ መጣ፣ ከ ኬ ቀጥሎ ኬ፣ ኪ፣ ኮ በሶስቱ ደግሞ እየመሰረትን እንማራለን ማለት ነው። እናንተም በዚህ መልኩ መለማመድ፣ መማር፣ ማንበብ ትችላላችሁ። ስለምትከታተሉኝ የተከታተላችሁኝ ስላል አመሰግናለሁ። ሌላ ኦንላይን በግል መማር የምትፈልጉ ካላችሁ እዚህ ጋ ባለው ስልክ አማካኝነት ማግኘት ትችላላችሁ፣ መማር ትችላላችሁ ማለት ነው። አመሰግናለሁ።